በዛሬ ዜና ከዱባይ ተነስቶ የነበረ አንድ የካርጎ አውሮፕላን ሆንኮንግ አየር ማረፊያ ከደረሰ በኋላ ድንገት አቅጣጫውን ቀይሮ ከአንድ መኪና ጋር ተጋጭቶ በዛ ውስጥ የነበሩ ሰዎች ሕይወታቸውን አጥተዋል። ምንድን ነው የተፈጠረው? እስራኤል አሁንም ጋዛ ላይ ጥቃት ማድረስ አላቆመችም። አሁንም ሐማስን እያስጠነቀቀች ትገኛለች። ስለዚህ ምንድ ነው የተፈጠረው? በደንብ አድርጌ ይዤላቸዋለሁ። እነዚህን ለዜናዎችና ሌሎች ተጨማሪ ዜናዎችን ይዤላቸዋለሁ ወደ ከዛ በፊት ግን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ካደረጋችሁ ቀጥታ ወደ ቪዲዮ። በሆንግ ኮንግ ያረፈ አንድ የካርጎ ፕሌን ድንገት አቅጣጫውን በመቀየር ከፓትሮል መኪና ጋር ተጋጭቶ በፓትሮል መኪና ውስጥ የነበሩ ሁለት የሚሆኑ ሰዎች ሕይወታቸውን አጥተዋል። ይሄ ነገር እንዴት የተፈጠረ መሰላችሁ? የኤምሬት በረራ የሆነው ኤኬ 9788 የሚባለው ይሄ የካርጎ በረራ ትናንትና ጠዋት አራት ሰዓት አካባቢ ነበር ከዱባይ ተነስቶ ሆንግ ኮንግ ያረፈው ማለት ነው ከዛ ካረፈ ከትንሽ ደቂቃዎች በኋላ ድንገት አቅጣጫውን በመቀየር ነው ከዚህ የፓትሮል መኪና ጋር የተጋጨው ማለት ነው። በዚህም አደጋ ምክንያት በፓትሮል መኪና ውስጥ የነበሩ እድሜያቸው የ30 እና የ40 አመት የሆኑ የዛው የኤርፖርት ሰራተኞች ህይወታቸው አልፏል። ነገር ግን በፕሌኑ ውስጥ የነበሩ ወደ አራት የሚሆኑ ሰራተኞች ምንም ሳይሆኑ መትረፋቸው ነው የተነገረ። የፓትሮሉ መኪና ምንም አይነት አደጋ በማይደርስበት አይነት መንገድ ነበረ እየሄድ የነበረው ማለት ነው። እዚህ ምስል ላይ የምታዩ ከሆነ በደንብ አድርጋችሁ ማወቅ ትችላላችሁ። ፕሌኑ ያረፈበት መስመር ማየት ትችላላችሁ። ዳር ጀመረ ከዛ በኋላ በሰላም የሄደ ነበረ፣ ካረፈ በኋላ ፕሌኑ ማለት ነው። ከዛ በኋላ ድንገት እየሄደ እየሄደ በነበረበት ሰዓት ጊዜ ነጩ ነጥብ ጋር በሚደርስበት ጊዜ ድንገት ነው አቅጣጫውን የቀየረው አንስፔክትድ የሆነ ተርን ያደረገው ማለት ነው። አቅጣጫውን ድንገት ነው የቀየረው። ከዛ በኋላ ጫፍ ጋ ወደ ባህሩ አቅጣጫ ጫፍ ቀይ ላይ ያለች አይደል እዛ ጋ ነው ፓትሮል መኪናው የነበረው ማለት ነው። ምንም አይነት ጋ አደጋ በማይደርስበት አይነት ቦታ ነበረ ካርጎ መኪና የነበረው ማለት ነው። ከዛ ፕሌኑ እዛ ጋ ከሄደ በኋላ መኪናው ጋ ነው የተጋጨው ይሄ ካርጎ ፕሌን ማለት ነው። ከዛ በኋላ መኪናውም እሱም ወደ ባህሩ ነው የገቡት ሁለቱም ማለት ነው። ባህር ጠላቂዎችም ይሄ አደጋ ከተፈጠረ በኋላ በባህር ውስጥ ባደረጉት ፍለጋ እነዚህን ሁለት በፓትሮል መኪና ውስጥ የነበሩ ሰዎችን ሙተው አግኝተዋቸዋል። ባህር ውስጥ ማለት ነው። ይሄ ቦይንግ ሰባት አርባ ሰባት የሚባለው የካርጎ ፕሌን ምንም አይነት ካርጎ አልጫንም ነበር። ባዶን ነበር። ከአራቱ ሰራተኞች ውጭ ምንም አይነት ጭነትን አልጫንም ነበረ። ይሄ ሆኖ ባለበት ሰዓት እንዴት ነው በአንዴ እንደዚህ አቅጣጫውን ሊቀይር የቻለበት ምክንያት የሚለው ነገር እየተጣራ ይገኛል። ምክንያቱም ምስሉ ላይ ካያችሁት ቀጥታ እየመጣ ያለ ነው፣ ድንገት አንስፔክተር ያልተጠበቀ ተርን ያደረገው ማለት ነው። እና ይሄ ነገር ለምን ሆነ የሚለው እና ፕሌኑ ደግሞ በሚያርፍበት ጊዜ ምንም አይነት የአደጋ መብራትን አላበራም ነበር፣ እና እነዚህ ነገሮች አሁን ላይ እየተጣሩ ይገኛሉ። ቪዲዮ ላይ እንደምታዩት እንግዲህ ባህር ውስጥ ነው ፕሌኑ ታይቷ አላቸው አለ። ከዛ መጥቶ ነው እንግዲህ ከመንገዱ መስመሩን ስቶ እዚህ ባህር ውስጥ የገባው ማለት ነው። በዚህም አደጋ ያው ፕሌኑ ለሁለት ተከፍሎ ማየት ትችላላችሁ ዳር አካባቢ ላይ አይደለ ማየት ትችላላችሁ ከፊት አካባቢም ትንሽ የሆኑ አደጋዎች አጋጥሞታል ለሁለት ግን ፕሌኑ ተቆምጧል ጫፍ ላይ ካያችሁት ማለት ነው ከኋላ በዚህም አደጋ ምክንያት በዚህ ኤርፖርት 11 የሚሆኑ የካርጎ በረራዎች የተሰረዙ ሲሆን በሆንኮንግ እንደዚህ አይነት የካርጎ አደጋ በአስርት ዓመታቶች ውስጥ ተፈጥሮ አያውቅም። ይሄኛው ለመጀመሪያው ጊዜ ነው ለማንኛውም ወደ ሌላኛው ዜና በአለማችን የሚገኘው እጅግ በጣም ታዋቂው ሙዚየም ተዘርፏል ይህ ሙዚየም በፈረንሳይ ዋና ከተማ በፓሪስ የሚገኘው ሉቭር ሙዚየም ነው። ይህ ሙዚየም በአለማችን ላይ እጅግ በጣም ታዋቂ የሆነ ሙዚየም ነው። በውስጡ በሚሊዮን የሚቆጠር ዋጋ ያላቸው ቅርሶችን የያዘ ሙዚየም ነው። የሞናኒዛ ስዕል የሚገኝበት ሙዚየም ነው ዝርፊያ ያጋጠመው። አሁን ግን የምኖርበት አለም ፊልም እየመሰለኝ ነው። ኔትፍሊክስ እያየን ነው ይመስለኝ ህይወታችንን ሳይ ማለት ነው፣ በአለም ላይ የሚፈጠሩ ነገሮችን ስናይ ማለት ነው። እና ይሄኛው አንደኛው ማሳያ። ይሄ ነገር የተፈጠረው ከትናንትና ወዳ እሁድ ጠዋት አካባቢ ነው። ከሶስት ሰዓት እስከ አራት ሰዓት ማለት ነው። ሙዚየሙ ለጎብኚዎች ከተከፈተ ከትንሽ ደቂቃዎች በኋላ ማለት ነው ይህ ዝርፊያ ያጋጠመው። በዚህም ዝርፊያ ላይ አራት ፊታቸው የተሸፈነ ሌቦች ወደዚህ ሙዚየም እንደመጡ ነው እየተነገረው ማለት ነው። አሁን በምስሉ ላይ የምታዩት አላለ በብጫ የተከበበው ሙሉ ሙዚየሙ ነው በአጠቃላይ ማለት ነው። ዝርፊያ ያጋጠመው ግን እዚህ ጋላሪዮፍ አፖሎ የሚባለው በቀይ ቀይ ምስል ያለበት ማለት ነው፣ ያኑ ዝርፊያ ያጋጠመው ማለት ነው። ካያችሁ ከሱ ጀርባ ሞናሊዛ የሚል ጽሑፍ አለ አይደለ? ያ ማለት ሞናሊዛ ያለበት ስዕሉ ያለበት ቦታ ነው። የሞናሊዛ ስዕል ከሚገኝበት ትንሽ ራቅ ብሎ በሚገኘው ጋላሪ ዳፖሎ በሚባለው ቦታ ነው ዝርፊያው ያጋጠመው ማለት ነው። እንደምታዩት ምስሉ ላይ ማለት ነው። እና እነዚህ ፊታቸው የተሸፈኑ አራት የሚሆኑ ሌቦች ወደዚህ ወደ ጋላሪ ዳፖሎ በሚደርሱበት ጊዜ በምታዩት በመሰላል አይነት መልኩ ዘርግተው ነው ወደ ላይ ወደ ጋላሪ ዳፖሎ የወጡት ማለት ነው። ቪዲዮ ላይ ታዩታላችሁ አይደለ? በጣም የሚያስገርም ነገር ነው። መሰላሉ በመኪና አይነት መሰለ ካመጡት በኋላ ዘረጉት ማለት ነው። ከዛ እነዚህም ፊታቸው የተሸፈኑ ሰዎች ወደ በዚህ መሰላል ከወጡ በኋላ መስተዋት ዘብረው ወደ ዋናው ቤት ገቡ ማለት ነው። ወደ ሙዚየም ውስጥ ማለት ነው። ከዛ ውስጥ የነበሩ ጥበቆችን አስፈራርተው ሁለት የማሳያ መስተዋቶችን ሰብረው ነው እዛ ውስጥ የነበሩትን እጅግ በጣም ውድ የሆኑ ወደ ስምንት የሚሆኑ ቅርሶችን ይዘው የተሰወሩት ማለት ነው። ከነዚህ ቅርሶች መካከል የንጉሶች ዘውድ የአንገት ሀብሎች እነዚህ የአንገት ሀብሎች በዳይመንድ የሚሰሩ ውድ በሆኑ ነገሮች የሚሰሩ አይነት ቅርሶች ናቸው። ዘርፏቸው ሄዱት ማለት ነው። ተዘርፎ ከነበሩት ቅርሶች መካከል በ1826 የፈረንሳይ ንጉሱ የነበረው ናፖሊ ሶስተኛው ናፖሊው ማለት ነው። የእሱ ባለቤት ንግስት ኢጉኒ በምስሉ ላይ የምታዩት ትለብሰው የነበረው ዘውድ አንደኛው ነው። ከዚህ በኋላ ግን የንግስት ኢጉኒ ዘውድን ጨምሮ ሁለት የሚሆኑ ቅርሶችን ወድቀው ተገኝተዋል። ዝርፊያው የተካሄደበት ቦታ አካባቢ ማለት ነው። ከዛ ሌቦቹ ይህንን ዝርፊያ ከፈጸሙ በኋላ ሁለት ስኩተሮቹን ተጠቅመው ከቦታው መሰውራቸው የተነገረው እና በእኛ ትውልድ እኛ ባለንበት ዘመን እንደዚህ አይነት ዝርፊያ አይተን አናውቅም። በዘመናችን ሊከሰቱ ከሚችሉ ነገሮች መካከል አንደኛው ነው። እጅግ በጣም ድንቅና እጅግ በጣም በጣም ፊልም የሚመስል አይነት ዘረፋ ነው። አገባባቸውን ብታዩ እንደ የገቡበት መንገድ ምን አይነት መንገድ ተጠቅመው እንደገቡ የዘረፉበት መንገድ እና ደግሞ ይህን ሁሉ ነገር ያደረጉት አስር ደቂቃ ባልሞላ ጊዜ ውስጥ ብቻ ነው፣ እና ይሄን ይሄንን ስታዩ ፊልም ነው የሚመስለው። እና በህይወታችን የተፈጠረ ፊልም ነው ብላቸው ማየት ትችላላቸው። በፊልም የሚታዩ በእውነተው ዓለም ሲሆን ይህኛው ነው። ለማንኛውም በዚህ ጉዳይ ላይ አዳዲስ ነገሮች በሌቦቱ ዙሪያ አዳዲስ ነገሮች ሲፈጠሩ አሳውቃቸዋለሁ። ወደ ሌላኛው ዜና እናልፋለን። እስራኤል በጋዛ ያለው የተኩስ አቁም ስምምነት እንደገና ተግባራ ይደረጋል ብላለች። ይህን ያለችበት ምክንያት ደግሞ በጋዛ በደቡብ ጋዛ ከፍተኛ የሆነ ጥቃትን ለአንድ ቀን ካደረሰች በኋላ ነው። ስለዚህ ምንድነው የተፈጠረው? ይሄ ነገር ለምንድነው የተፈጠረው? የሚሉትን በደንብ አድርጌ በቀጣይነት ልንገራችሁ። እስራኤል ባወጣችው መግለጫ እሁድ ዕለት በደቡብ ጋዛ በሚገኘው ራፋ በሚባለ ከተማ ማለት ነው የሐማስ ታጣቂዎች የእስራኤል ወታደሮች ላይ አንቲ ታንክ ወይም ደግሞ ጸረ ታንክንና መሳሪያ እንደተኮሱ ነው እስራኤል ባወጣቸው መግለጫ የተናገረችው ማለት ነው። በዚህም የሐማስ ታጣቂዎች ጥቃት ምክንያት ሜጀር ያኒቭ ኮላ እና ሰርጃንት ኢታ የሚባሉ ሁለት የእስራኤል ሰራዊቶች መሞታቸው ነው እስራኤል የተናገረችው ማለት ነው። በዚህ የሐማስ ጥቃት ከዛ በኋላ ነው እስራኤል ከፍተኛ የሆነ ጥቃት በዚህ በደቡብ ጋዛ የምትገኘው በራፋ ከተማ ያደረሰችው ማለት ነው። በጋዛም የሚገኘው ሆስፒታል ባወጣው መግለጫ በዚህ አንድ ቀን በቆየው የእስራኤል ጥቃት አርባ አራት የሚሆኑ ፍልስጤማውያን ሙተዋል በአንድ ቀን ውስጥ ብቻ ማለት ነው። ሀማስ ምንም አይነት ጥቃትን አላደረስኩም በማለት እስራኤል ያወጣችውን መግለጫ ውድቅ ያደረገ ሲሆን በራፋ ውስጥ ምንም አይነት ሰራዊት ያንቀሳቀሰው አይደለም። ስለዚህ በእስራኤል ላይ ምንም አይነት ጥቃት የማድረስ ፍላጎቱም አላደረስኩምም ፍላጎቱምም አልነበረኝም የሚል መግለጫ አውጥቷል። ሐማስ ማለት ነው። እስራኤል ግን ለአሁኑ በጋዛ ውስጥ የተኩስ አቁም ስምምነቱ ይከበራል፣ ግን በማንኛውም ጊዜ ሐማስ በእስራኤል ወታደሮች ላይ ምንም አይነት ጥቃትን ቢያደርስ እጥፉን የሆነ ምላሽ ወደ አሁኑ እንሰጣለን የሚል መግለጫ ነው እስራኤል ያወጣችው ማለት። ባለፈው ሳምንት ከ10 ቀን በፊት ማለትም ኦክቶበር 10 ነበረ ትራምፕ ባቀረበው አዲሱ ፕሮፖዛል ላይ ሐማስ እና እስራኤል ተስማምተው በጋዛ ሰላም ሆኖ የነበረው የተኩስ አቁም ስምምነት ተደርጎ የነበረው ማለት ነው፣ ከአስር ቀን በፊት በዚህም አዲሱ የትራምፕ እቅድ መሰረት እንግዲህ እጅግ በጣም ብዙ ነገሮችን ስናይ ነበር አደለ። ለምሳሌ እስራኤል በጣም በብቶች የሚቆጠሩ ፍልስጤማውያንን ለቃለች። አማስ ደግሞ አግቷቸው የነበሩ በህይወት ያሉ እስራኤል ታጋቾችን ወደ 28 የሚሆኑትን ለቋል አደለ። በስምምነቱ መሰረት እስራኤልም የሞቱትን ፍልስጤማውያንን ለቃለች። አሁን እዚህ ጋር አንድ ችግር እየተፈጠረ ይገኛል። እስራኤል እንደምትለው ማለት ነው ይህ ምንድነው? በስምምነቱ መሰረት እስካሁን ሐማስ በህይወት የሌሉ የሞቱትን የእስራኤል ታጋቾችን ማስረከብ ያለበትን እስካሁን አላስረከበም እያለች ነው እስራኤል ማለት ነው። በትራምፕ ስምምነት እስካሁን ሐማስ ወደ ሀያ ምናምን የሚቆጠሩ በህይወት የሌሉ የእስራኤል ታጋቾችን አስክሬን እንዲሰጥ ይጠበቅ ነበረ። ከነዚህ መካከል ግን እስካሁን አስራ አንድ ብቻ ነው ለእስራኤል ያስረከበው ማለት ነው። በዚህም እስራኤል በሐማስ ላይ እጅግ በጣም ብዙ ቀሳን እያደረሰች ትገኛለች። ስምምነቱን እያከበረ አይደለም የተኩስ አቁም ስምምነት እንዲደረግ አይፈልግም የሚል አይነት መግለጫ እስራኤል እያወጣች ትገኛለች። ሐማስ እንደሚለው ግን የተቀበሩ የእስራኤል ታጋቾችን መልሶ ፈልጎ ለማውጣትና ለእስራኤል ለማስረከብ በጣም ተቸግር ያለው የሚል አይነት መግለጫ ነው ሐማስ እያወጣ የሚገኘው ማለት ነው። ለማንኛውም እንደገና በጋዛ ውስጥ የተኩስ አቁም ስምምነት ይደረጋል ብላለች እስራኤል ባወጣችው መግለጫ ማለት ነው። ስለዚህ የሚፈጠሩ አዳዲስ ነገሮች ሲኖሩ ቀደም ያሳውቃችኋለሁ።